እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው ሬፕ ያደረገው በሴቶች ማህጸን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻቢያ ወታደር ነው። የማርያም ደንገላት ነብሰ ገዳይ የሻቢያ ወታደር ነው። ቦራ ደቡብ ትግራይ ውስጥ መጥቶ ራያ ላይ በመቶዎች የሚሆኑ ሰዎች ረሽነው ሄደው የሄደው የሻቢያ ወታደር ነው። አሁንም ቢሆን ከሻቢያ መንግስት ጋር ሆነው ጦርነት ለማድረግ ነው የሚያስቡት። ሀሳባቸው እንትናቸው ሰፊ ነው። እስካሁን ድረስ በፈለጉት መንገድ አልሄደላቸውም። በፈለጉት መንገድ ያልሄደላቸው ዋናው ምክንያት ትግራይ ውስጥ ያለው የህዝብ እንቅስቃሴና እነሱ የሚፈልጉትን ነገር አለመቀበል ነው። ትልቁ ይሄ ነው። ጀኔራሉ ከስልጣን እንዲወገዱ ፕሬዝዳንት ኢሳያስ ማዘዛቸው ተሰማ። ፕሬዝዳንት ኢሳያስ አፈወርቂ ጀኔራል ታደሰ ወረደ ከስልጣን እንዲወገዱ ትእዛዝ መስጠታቸው ነው የተነገረው። ኢሳያስ ትእዛዙን የሰጡት ለህወሃት እንደሆነም ተነግሯል። ይህ ሚስጥርን ይፋ ያደረጉት ደግሞ ከወራት በፊት የፊልድ ማርሻሉ አማካሪ ሆነው ተሹመዋል በሚል ስማቸው የጠፋው ጀኔራል ፃድቃን ናቸው። ጀነራል ጻድቃን ከዚህ በተጨማሪ ስለ ፋኖ ኃይሎች፣ ስለ ኢሳይያስ እና ስለ ህወሃት እንቅስቃሴ ያልተጠበቀ አስተያየት ሰጥተዋል። ጀነራል ታደሰ ወረደ የመወገድ አደግ እንደተደቀነባቸውም በአሁኑ ወቅት ከመቀሌ ሸሽተው አዲስ አበባ የሚገኙት ሌተናል ጀነራል ጻድቃን ገብረትንሳኤ ነው የገለጹት። ህወሃትና ሻቢያ ጀምረውታል የተባለውን ጥምረት ለማጠናከርም ጀነራል ታደሰ ወረደ እንቅፋት ሆነዋል የሚል ግምገማ እንዳላቸው ነው የተናገሩት ጀነራሉ። በወቅታዊ ጉዳይ ለኤንቢሲ ኢትዮጵያ ቴሌቪዥን በሰጡት ቃለ መጠይቅ ሻቢያ ጀኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጠዋል ብለዋል። በዚሁ ቅድመ ሁኔታ መሰረት ጀኔራል ታደሰ ወረደን ማስወገድም ለህዋት የተሰጠ የቤት ስራ ነው ተብሏል። በዚህ ቃለ ምልልስ ጀኔራል ታደሰ በመፈንቀለ መንግስት አስተዳደር የተባረሩትን ጌታቸው ረዳ ፕሬዝዳንትነት ስልጣን ሲረከቡ የፈረሟቸውን ስምንት ነጥቦች አለመፈጸማቸውንም አስታውቀዋል። ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል እሱ ይሆኑልኝ ብለዋል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስነው ደግሞ ታደሰ ይሆን ብለዋል። ስድስት ወር ቆይቷል። ስድስት ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የእነሱ ተጠራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገና ተገናኘ ከሻእቢያ ጋር ማቆ ነገር ያለኝም ግን የሱ ወታደሮች ናቸው የሚገናኙ ያሉት እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው ሄዝ ኦብሊጌሽን ኦብሊጋሽን ቱ ስቶፕ ኢት። አላቆምም፣ ይሄንን። ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ዓለም አቀፉ ማህበረሰብ ዘንድ የፈረሙትን ነጥብ በአንዱ አልፈጸሙትም ያሉት ጀነራሉ ተፈናቃዮችን አልመለሱም ከውጭ ኃይሎች ጋርም መገናኘት አላቆሙም በማለት ነው የተናገሩት። ውሃት አቅራቢነት በአጠቃላይ በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀኔራል ታደሰ ህወሃት የጀመረውን የውጭ ግንኙነት ለማስቆም የቃል ኪዳን ሰነድ መፈረማቸው ይታወሳል። ይሁን እንጂ ጄኔራሉ ከተሾሙ በኋላ ጸንዶ በሚል የተጀመረውን የህወሃትና የሻቢያን ግንኙነት በህዝብ ለህዝብ ግንኙነት ላይ የተመሰረተ ከመሆን እንደማይቃወሙ መግለጻቸው ይታወሳል። ጄኔራሉ በቃለ መጠየቁ የኤርትራ ባለስልጣናት እንደ ህወሃትና ፋኖ ያሉትን የመንግስት ተቀናቃኝ ኃይሎችን በማስተሳሰር ኢትዮጵያ የማተራመስ እንቅስቃሴ ውስጥ ገብተዋል ብሎ ህወሃት በግል ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር አብሯል ያሉት ጀኔራሉ የጀመሩት ግንኙነት ህዝባዊ ተቀባይነት እንዳያገኝም እየሰራ መሆኑን ጠቁመዋል። የሻቢያና የህወሃትን ጥምረት ለትግራይ ህዝብ ለማስመለስ ለማሳመን የሚቀርበው ምክንያትም ወልቃይትን ለማስመለስ ከኢሳያስ ጋር እንተባበራለን በሚል መሆኑን ጀኔራሉ ጨምረው ተናግረዋል። እንዲሁም ህዝብ ለህዝብ ቢገናኝ ምን ችግር አለው? የሚል ሀሳብ በማንሳትም ግንኙነቱ በህዝብ ዘንድ ተቀባይነት እንዲያገኝ እየሞከሩ ነው ብለዋል። ይሁን እንጂ እንደ ጀኔራል ፃድቃን ግምገማ የትግራይ ህዝብ የህወሀትን ኮርኳሪ ማደናገሪያ ሀሳብ አይቀበለውም ብለዋል። ህወሀት ከሰሞኑ ከሁለት ሺህ በላይ የህዝብ ተወካዮች ናቸው ያላቸውን ካድሬዎች ሰብስቦ በአካሄደው ስብሰባ ከኤርትራ ጋር በህዝብ ለህዝብ ስም የተጀመረው ግንኙነት ተጠናክሮ እንደሚቀጥል አስታውቋል። ሌላው ጀነራሉ ያነሱት በርካታ ነጥብ ነው። ትግራይ የሚገኙት የህወሃት አመራሮችም ከሻቢያ ወይም ከኢሳያስ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ እንደሆነም ነው የተናገሩት። ሌተናል ጄኔራል ጻድቃን የህወሃት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራቸውን ለመሸፈን እንደሆነም ጠቁመዋል። የወንጀል ስራቸውና ወደ ጦርነት የገቡበት ውሳኔ ራሱ የቀድሞ ጦርነት አካውንተብል መሆን አለበትም ብለዋል ሌተናል ጀኔራሉ። እጅግ በጣም ብዙ የጠፉ የተሰረቁ፣ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ እንዳለም ጠቁመዋል። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች እንዳሉበትም ገልጸዋል። አሁን ትግራይ ውስጥ ያለው ሁኔታ ሶስት አራት ሰዎች በውጊያና በሰላም መካከል በጦርነትና በሰላም መካከል ይወስናሉ። ጦርነትና ሰላም የአንድ ህዝብ መሰረታዊ ነገር ወይም የሚገነባ ነው ወይም የሚያዛባ ነው። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ እንደተቀላቀሉ ይህን ለመከላከል ወይም ከሰረሯቸው የወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑም መላክተዋል። ለዚህም ከኢሳያስ መንግስት ጋር መተባበር ነው፣ ጽምዶ ብለው እየሰሩበት እንደሆነ የተናገሩት የትግራይ ህዝብ እያንዳንዱ የሚያደርጉትን እንቅስቃሴ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 ላይ መቶ በመቶዎች የሚሆኑ ሰዎችን ረሽነው ሄደውም የሻቢያ ወታደር ነው ብለዋል። ህዝቡ ይህንና የወታደራዊና የፖለቲካ መሪዎቹን ፍላጎት እንዲሁም የሚያደርጉትን ግንኙነት ስለሚያውቅ ከሻቢያ ጋር የሚደረግ ትብብር ጽምዶ አልፈልገንም ነው ያሉ ሲሉ ተናግረዋል።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 ከኢሳያስ መንግስት ጋር መሻረክ ነው። ሌተናል ጀነራሉ በትግራይ ጦርነት ወቅት ጦር የሚመሩ በኋላም የሰላም ስምምነቱን ተከትሎ በትግራይ ጊዜያዊ አስተዳደር ውስጥ ከፍተኛ አመራር ሆነው የሰሩ አለመግባባት ሲፈጠር ትግራይ ለቀው የወጡ አንጋፋ የትግራይ ጀነራሎች ናቸው ሲሉ ነው የተናገሩት። ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው።